ከረጅም ጊዜ ጀምሮ የኤፍራጠስ ወንዝ እንደሚደረቅና ይህም እንደሚሆን ስንሰማ ነበር። አሁን ግን በመጨረሻ ሳይንቲስቶች በስሌታቸውና በሰበሰቡት መረጃ መሰረት ወንዙ መቼ ሙሉ በሙሉ እንደሚደረቅ ዓመቱን ተንበየዋል። ጥያቄው ደግሞ ይህ ለእኛ ለሙስሊሞች ለምንድን ነው አስፈላጊ የሆነው? ምክንያቱም በነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ዘመን በሰሂህ ሙስሊም ውስጥ እንዲህ የሚል ሀዲስ አለ የኤፍራጠስ ወንዝ ደርቆ ሰዎች የሚጋደሉበት የሚጋደሉበትን የወርቅ ተራራ እስኪገልጥ ድረስ ሰዓቲቱ ቅያማ አትቆምም። ከመቶ ዘጠና ዘጠኙ ይገድላሉ። ከእነርሱም እያንዳንዱ ሰው ምናልባት እኔ እደን ይሆናል ይላል። ሰሂህ ሙስሊም። ዛሬ በዓለም ላይ የምናየው ነገር ምልክቶቹ የተሰለፉ መሆናቸውን ነው። እርግጥ ነው፣ አላህ ሱብሃነሁ ወተዓላ ሁሉንም ነገር የሚያደርግ እሱ ነው። በዚች ዓለም ፈቃዱ እንዲፈጸም በአካላዊ ምክንያቶችና ምድራዊ ምልክቶች አማካኝነት ሰበቡን የሚፈጥር እሱ ነው። እንግዲህ ሳይንቲስቶች ምን እያሉ ነው? ከኢራቅ ባለስልጣናት በቅርቡ በወጡ ሪፖርቶች መሰረት የኤፍራጠስ ወንዝ በሚቀጥሉት ጥቂት ዓመታት ውስጥ ሙሉ በሙሉ ይደርቃል ተብሎ ይጠበቃል። የኢራቅ የውሃ ሀብት ሚኒስቴር እንዳለው አፋጣኝ እርምጃ ካልተወሰደ ኤፍራጠስና የጤግሮስ ወንዞች በ2040 ዓመተ ምህረት ሊደርቁ ይችላሉ። ግን እውነቱ ለመናገር እዚህ ላይ ለጋስ የሆኑ ይመስለኛል። አንዳንድ ግምቶች ከዚያ በጣም ቀደም ብሎ ሊሆን እንደሚችል ይናገራሉ። የሳተላይት ክትትል አሁን ኤፍራጠስ በ2030 እና 2035 መካከል ሊደረቅ እንደሚችል እየተነበየ ነው። ይህም በመሰረቱ ከ2040 በፊት በህይወት ዘመናችን ምናልባትም በሚቀጥሉት አስር አመታት ውስጥ ይህ ሲሆን ልናይ እንችላለን ማለት ነው። የሚያስፈራው ደግሞ ሀዲሱ የፈርድ ቀን ይህ እስኪሆን ድረስ ኤፍራጠስ ደርቆ ያንን የወርቅ ተራራ ሲገለጥ ድረስ እንደማይመጣ መናገሩ ነው። በዚያ ወርቅ ላይም ከፍተኛ ደም መፋሰስ ይኖራል። አሁን እዚህ ላይ ነው ዑለማዎች የሚለያዩት። አንዳንዶች ወርቁ ምሳሌያዊ ነው፣ ዘይትን ወይም የተፈጥሮ ጋዝን ወይም ማዕድናትን ከወንዙ ግርጌ ላይ ያለ ለጦርነት የሚዳርግ ነገር ግን ሊያመለክት ይችላል ይላሉ። እነዚህ ውጥረቶች በዓለም ላይ ሲጨምሩ እያየን ነው። ሌሎች ደግሞ ቀጥተኛ ሀብት እውነተኛና የተደበቀ ነገር፣ ለዘመናት ከወንዙ ስር ተደብቆ የነበረ ለመገለጥ የሚጠባበቅ ነገር ሊሆን ይችላል ይላሉ። ነገር ግን ከሙስነድ አህመድ ሌላ ዘገባ አለ። ይህም ደግሞ ግልጽ ማስጠንቀቂያ ይሰጠናል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኤፍራጠስ በቅርቡ የወርቅ ሀብትን ይገልጣል። በዚያን ጊዜ የተገኘ ሰው ግን ከእርሱ ምንም መውሰድ የለበትም። ሙስነድ አህመድ ያ ክፍል በጣም አስፈላጊ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ላይ ጥልቅ የሆነ ነገር የነገሩን ነው። ይህች ዓለም ማታለያ ናት። ይህ ወርቅ ምንም ይሁን ምን ፈተና ይሆናል። እኛም የተመከረን ነው፣ አትንኩት። አሁን የተለያዩ ተረጋሚዎች አሉ። አንደኛው ቀጥተኛ የተደበቀ ሀብት ከኤፍራጠስ ወንዝ ግርጌ ሊኖር ይችላል የሚል ነው። ይህ ወንዝ ከ4000 ዓመታት በላይ እድሜ ያለው ጥንታዊ ነው። ውሃው ሲያፈገፍግ ጥንታዊ የባቢሎን ቅርሶች ወይም ያልተነኩ ማዕድናት ዓለም ከዚህ በፊት አይታ የማታውቃቸው ነገሮች ሊወጡ ይችላሉ። የኢራቅ ራቅ የአካባቢው ነውሪያዎችም በኤፍራጠስ ዙሪያ እንግዳ ነገሮች መታየት መጀመራቸውን የተናገሩ ነው። ያልተለመዱ አፈጣጠሮች ያልተገለጹ ክስተቶችን አይተዋል ከወለሉ በታች ለመውጣት የሚጠባበቅ ነገር እንዳለ ያምናሉ። ሌላው የወርቁ ምሳሌያዊ ትርጓሜ ዘይት ነው፣ ብዙ ጊዜ ጥቁር ወርቅ ተብሎ የሚጠራው። ስለዚህ ውሃው ከጠፋ ምናልባት መካከለኛው ምስራቅ ሌላ ግዙፍ የነዳሽ ክምችት ሊገልጥ ይችላል፣ በጣም ውድ ከመሆኑ የተነሳ ጦርነት ሊያስነሳ የሚችል። ያ ጦርነት በሀዲሱ ላይ የተጠቀሰው ሊሆን ይችላል። አላህ ሱብሓነ ወተዓላ ብቻ በደንብ አላ ስብሓን ወታላ ብቻ ነው በደንብ የሚያውቀው። አንድ ነገር ግን ግልጽ ነው። ይህ የኤፍራጠስ ወንዝ ቀውስ የቁልቁለት ጊዜ ቆጠራ ነው። ወደ አንድ ትልቅ ነገር ወደ ቅያማ ምልክቶች የሚወስድ የቁልቁለት ጊዜ ቆጠራ። በዚህ ሁሉ መሀል እኛ ምን እያደረግን ነው? ወደ አላ ስብሓን ወታላ መመለስ አለብን። ወደ ሶላት፣ ወደ አስካራችን፣ ወደ ቁርአን ነፍሳችንን ከሰማይ ጋር ወደሚያገናኘው ዝክር፣ ሩሃችን ከመጣበት ቤት መመለስ አለብን። የዚህ ሀዲስ ዋነኛው ክፍል እንድታስታውሱት የምፈልገው በዚያን ጊዜ የተገኘ ሰው ግን ከእርሱ ምንም መውሰድ የለበትም የሚለው ነው። ማታለያ ነው፣ ወጥመድ ነው። ለኡማው በዚች ዓለም እንዳይታለል በሀብቷ በውበቷ እንዳይሸወድ የማንቂያ ደወል ነው። ያ ወርቅ ሲገለጥ ሰዎችን ወደ ደም መፋሰስ ይመራልና ከመቶ አንድ ሰው ብቻ ነው የሚተርፈው። ወንድሞችና እህቶች፣ ጊዜው ሩቅ አይደለም፣ ግን ደግሞ አናውቅም። አላህ ሱብሐነሁ ወተዓላ ብቻ ነው የሚያውቀው። ይህ በጥቂት ዓመታት በጥቂት ወራት ወይም ከዚያ ባነሰ ጊዜ ውስጥ ሊሆን ይችላል። እኛ ማድረግ የምንችለው ራሳችን ማዘጋጀት ብቻ ነው። ማድረግ የምንችለው በቅንነት ወደ አላህ ስብን መዞርና እኛንም ቤተሰቦቻችንንም እንዲጠብቅን መለመን ነው። እንደዚህ አይነት ክስተቶች መከሰት ሲጀምሩ ሳይንስ ብቻ ሳይሆን ትንቢትም እያየን ነውና፣ ከዚህ ጎን ለጎን ብዙ ሰዎች በኤፍራጠስ አቅራቢያ እንግዳ የሆኑ ከተፈጥሮ በላይ የሆኑ እንቅስቃሴዎችን የዘገቡ ነው። ሊገለጹ የማይችሉ እይታዎች፣ ጥላዎች፣ ድምጾች፣ ስሜቶች። ከፈለጋችሁ እነዚህን ታሪኮች ራሳችሁ እንድታጠኗቸው መግለጫው ላይ የተወሰኑትን አካፍላችኋለሁ። ለአሁን ግን ይህንን እወቁ፣ ምልክቶቹ እየጠሩ ነው። ሊገለጥ ያለው ወርቅም ሽልማት አይደለም፣ ማስጠንቀቂያ ነው። እኛ ማድረግ የምንችለው ብልህ ነገር ጊዜው ከማለፉ በፊት ከእርሱ መራቅ ነው።